እግዚአብሔር ተናግሮ ያደርጋል። እግዚአብሔር ሲፈጥንም ሲዘገይም ትክክል ነው። ነገር ግን ለነገሮቻችን መዘግየት አንዳንድ ጊዜ እኛ ራሳችን ኃላፊነት ልንወስድ ይገባል። ነገሮቹን በሌላ አካል ላይ ማላከክ ሳይሆን መዘግየት ብቻ አይደለም፣ ከናካቴው ሊቀር ይችላል። ሙሴ ከሰማው የትንቢት ቃል ከሰማው ከእግዚአብሔር ድምፅ ከቀረ፣ አንተ ከሙሴ አትበልጥም። ትገባለህ ብሎ አትገባም ካለው፣ ትወርሳለህ ብሎ አትወርስም ካለው፣ እኔ ከሙሴ አልበልጥም። ኢቭን የተቀበላችሁት እንኳን እጃችሁ ላይ ያለ ነገር እንኳን ዋስትናችሁ እግዚአብሔር ካልሆነ በቀር ለያዛችሁት ነገር ምንም ዋስትና የላችሁ። ታውቃላችሁ፣ የእግዚአብሔር ፕሮግራም ሊሰራ ሲመጣ ለመሰራት ካልተዘጋጃችሁ ያልፋቸዋል። አሁን ብዙ ሰው ትንቢት ጠግበዋል። ብዙ ሰው መገለጥን ሰምቷል አይቷል። ይህ ህዝብ ከሳሽ ስለሆነ ብቻ የሰማሁት አንድ ዓመት አራት ዓመት ስድስት ሰባ አስር ዓመት አስቆጠር የት አለ ይላል እንጂ እሱ ራሱ የት እንዳለ እርግጠኛ አይደለም። አንዳንድ ሰዎች በእግዚአብሔር ላይ እርግጠኞች አይደሉም። ከተሳካ ተሳካ፣ ካልተሳካም የራሱ ጉዳይ። እንዲህ የሚባል ክርስትና የለም። እንዲህ አይነት እምነት የለም። ሁላችንም ዘኍልቍ መጽሐፍ ምዕራፍ ሀያን እናወጣለን። የእስራኤልም ልጆች ማህበር ሁሉ በመጀመሪያ ወር ወደ ጺን ምድረ በዳ መጡ። ህዝቡም በቃዴስ ተቀመጡ። ማርያምም በዚያ ሞተች፣ በዚያም ተቀበረች። ለማህበሩ ውሃ አልነበረም። በሙሴና በአሮን ላይ ተሰበሰቡ። ህዝቡም ሙሴን ተጣሉት፣ እንዲህም ብሎ ተናገሩት ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛ ምነው በሞትን በሞት ኖሮ እኛ ከብቶቻችን በዚህን ሞት ዘንድ የእግዚአብሔርን ጉባኤ ወደዚህ ምድረ በዳ ለምን አወጣችሁ? ወደዚህ ክፉ ስፍራ ታመጡ ዘንድ ከግብፅ ለምን አወጣችሁን? ዘርና፣ በለስ ወይንም ሮማን የሌለበት ስፍራ ነው፣ የሚጠጣም ውሃ የለበትም። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በትርህን ውሰድ አንተና ወንድም አሮን ማኅበሩን ሰብስቡ፣ ድንጋዩም ውሃ እንዲሰጥ እነርሱ ሲያዩ ተናገሩት። ከድንጋዩም ውሃ ታወጣላችኋለህ፣ እንዲሁም ማኅበሩን ከብቶቻችሁ ታጠጣላችሁ። ሙሴም እንደታዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮን ጉባኤውን በድንጋዩ ፊት ሰብስበው እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላቸኋለን አሏቸው። ሙሴም እጁን ዘርግቶ ድንጋዩን ሁለት ጊዜ በበትሩ መታው፣ ብዙም ውሃ ወጣ። ማህበሩም ከብቶቻቸውም ጠጡ። ምን ያህል ውሃ አለ? ብዙ ውሃም ምን አለ? ወጣ። ከዛስ፣ ማህበሩም ከብቶቻቸውም ጠጡ። ክብር ለኢየሱስ ይሁን። እንዲህ በሚል ርዕስ ነው። ጥቂት ደቂቃ ነው ማውራው። ምንጭ ይፈልቅላቸዋል ምንጭ ይፈልቅላቸዋል። የቅባት ምንጭ፣ የበረከት ምንጭ፣ የፈውስ ምንጭ፣ የደስታ ምንጭ፣ የሳቅ ምንጭ። ወዳጆቼ መጽሐፉ እየነገረን ያለው ስለ ቃዴስ ምድረ በዳ ነው። ይፈልቃል አይደለም? ውሃ ይኖርበታል ተብሎ የማይታሰብ ምድረ በዳ አፈር ላይ አይደለም አለት ላይ ነው እያለ ያለው መጽሐፉ። አንድ ሰው ቀኝ እጁን ይሰጠኛል ልመርቀው፣ ልመርቀው አንተ አሁን በአንተ አቅም የሚገፋ ጉዳይ ይዘ ነው ግራ የገባህ አደለ? በአንተ አቅም የማይገፋ ጉዳይ በሰው አይምሮ የማይታሰብ የማይቻል ጉዳይ ዛሬ ይሆናል ልን የመጣው በዚህ ስፍራ ላይ ከቁጥር አንድ ጀምሮ እንዳያችሁት ማርያም ሞተች፣ ተቀበረች ምናምን ይልና ከዛ በኋላ ይሄ ወደ ምድረ በዳ ወጥቶ የተቀመጠው በቃዴስ ምድረ በዳ የተቀመጠው ህዝብ በጣም የሚገርማችሁ ነገር እንኳን ለከብቶቻቸው አይደለም ለራሳቸው የሚጠጡት ንጹህ የሚባሉ ውሃ አይደለም የተበላሸው ጎርፍ እንኳን የማየት እድል በሌለባቸው ምድረ በዳ ተቀመጡ አሁን የለም የሚባል ነገር ያለው እነሱ ጋር ነው እንጂ የለም የሚባለው ነገር እግዚአብሔር ጋር የለም በእግዚአብሔር ዓለም ውስጥ የለም የሚባል ነገር የለም በእግዚአብሔር ዓለም ውስጥ ሁሉ ነገር ምን ያለ ነው ያለ ነው እና ይሄ ያለውን የእግዚአብሔርን ዓለም የማያውቅ ህዝብ የማይሰማ ህዝብ የማይታዘዝ ህዝብ አመፀኛ ህዝብ ነው እግዚአብሔር ደግሞ ቸር ነው ምን እንሆን አሉት። ሙሴ እሪ ያሉበት ሙሴ ከአርባ ዓመት በፊት ያነሳት አንድ በትር አለች። ኢቭን እሱ እንኳን የዘነጋት ከአርባ ዓመት በፊት እስራኤላውያንን ዮርዳኖስን ይዞ እንኳን ሲሻገራቸው እግዚአብሔር ነው ያስታወሰው። ሙሴ መርሳ ችግር ያለበት ይመስለኛል። ክብር ለኢየሱስ ይሁን እና ሙሴ ሙሴ፣ ስለምን ትጮብኛለህ? በእጅ ምንድን ነው ያለው ሲል ነው ያስታወሰው። ከዛ ዘርጋ አለ። ባህር እንደ ግድግዳ ተከፍሎ ቆመ። ውሃንም ያህል ነገር ከአርባ ዓመት በኋላ እዚ ዘውልቁ ምራፋያ ላይ ይህንን በትር እግዚአብሔር አስታወስ። በእጅ ምን አለ አለ፣ ያስከው ምን አለ? ከዚህ በፊት የተጠቀምከው የኔን እጅ አየህበት ተአምራት የሆነበት ነገር አለ አለው። ሙሴ ደስ የሚላችሁ በጣም ታዛዥ ነው። ታዘዘ ይላል አለ፣ ቃል በቃል እዚህ ላይ ታዘዘ፣ ሰማው እግዚአብሔርን። አሁን የሚገርማችሁና የሚደንቃችሁ ነገር እግዚአብሔር ሰዎቹን በተአምራት ማስደነቅ አልነበረም ፕሮግራሙ። ሰዎቹ እንዲበሉና እንዲጠጡ ማድረግ ብቻም አልነበረም ፕሮግራሙ በመካከላቸው ላይ እጅግ ብዙ ወዳጆቻቸው በሞት ሲለዩቸው እያዩ ነው። ቀብረው እየተመለሱ ነው። የሚወዷቸውንም የሚጠሏቸውንም እየተለዩቸው ነው እና የሀዘን መንፈስ አለ ውስጣቸው ላይ። እንደገና ደግሞ የሆነ በቃ ያለመታዘዝ መንፈስ አለ ውስጣቸው ላይ። እርብሽብሽ ያሉ ሰዎች ናቸው ሙሴን የከበቡት። አሁን እግዚአብሔር በአንድ በኩል መጥቶ ሊያረጋጋቸው ፈለገ። የሚላስ የሚቀመስ በሌለበት ምድረ በዳ ላይ አፈሩን እኮ መሬቱን በለው ማለት አይችልም ነበረ እግዚአብሔር ግን ምኑን ምታለው? የማይቻለውን ነገር አለት ታውቃላችሁ፣ ውሃ ብትደፉበት እንኳን ማቆር አይችልም። ኢቨን አፈር የሆነ መሬት የሆነ ነገር ላይ ውሃ ብትደፉ ወየማቆር የማቆር ወይ የመበስበስ የመርጠብ የሆነ ነገር ታያላችሁ። ድንጋይ ላይ ውሃ ብታፈሱበት እንኳን አያቆርም። እና ድንጋዩን ምት አለው ብድግ አድጎ አለቱን ባለው ጊዜ አለቱ አልተከፈለም፣ ግን ምንጭ ፈለቀ። ዛሬ እንዲህ ነው የሚሆነው። አይሆንም ባላችሁት በዚያ ጉዳይ ላይ የእግዚአብሔር የተአምራት እጅ ይመጣል። በሙሴ ዘመን የሰራው እግዚአብሔር ዛሬም ኃይለኛ ነው። የሙሴ አምላክ የኔ አምላክ ነው። የሙሴ አምላክ የአንተ አምላክ ነው። የሙሴ አምላክ የአንቺ አምላክ ነው። የለም በተባለበት ጉዳይ ላይ በተአምራት ይገለጣል። ዛሬ በኃይል ይገለጣል። ዛሬ ሙሴ የያዘው በትር የተአምራት በትር ነው። ታውቃላችሁ እንጨት ነው፣ ብረት ነው፣ ምናምን ነው አላለንም። መጽሐፍ ግን በትር ከተባለ እንጨት ነው እንጨት በምንም አይነት ካልኩሌሽን ድንጋይን ሊፈልጥ አይችልም። አለቱን በመታ ጊዜ ምንጭ ፈለቀ ካለ በእርግጠኝነት ልነግራችሁ የምችለው ነገር ምንድን ነው? አለቱ ምን ብለዋል? አፉን ከፍቷል። ምን ሊል? በረከቱን ሊተፋ የበረከት አምላክ እግዚአብሔር ዛሬ ቤትሽ ገባ። ዛሬ የበረከት አምላክ እግዚአብሔር ቤት ገባ። ከአለት ውሃ ማፍለቅ የሚችል እግዚአብሔር የቃደስን ምድረ በዳ ማለምለም የሚችል እግዚአብሔር። ታዲያ ያንተ ጉዳይ የትኛው ነው? ያንቺ ጉዳይ የትኛው ነው? አይሆንም ያልሽው፣ አይቻልም ያልሽው፣ አይቀጥልም ያልከው፣ አልጀምረውም ያልከው፣ አልፈጽመውም ያልከው ጉዳይ ከዚህ ከእግዚአብሔር እጅ፣ ከዚህ ከእግዚአብሔር ሐሳብ፣ ከዚህ ከእግዚአብሔር አይን ውጪ አይሆንም። በመራራ ጉዳይ ላይ የእግዚአብሔርን እጅ ታያላችሁ። ቸር የሆነውን ጌታ ዛሬ ታዩታላችሁ? የተአምራቱን አምላክ እግዚአብሔርን ዛሬ ታዩታላቸው። ሙሴ ሙሴ እግዚአብሔርን ፊት ለፊት ያየ ነው። ሙሴ ከእግዚአብሔር ጋር አፍ ለአፍ ያወራ ነው። ያወራ ነው ግን ታውቃላችሁ፣ በእጅ ምን አለ እስከሚለው ሁሌ ይጠብቅ ነበር ሙሴ። መልእክት አለኝ። አንዳንድ ሰዎች እግዚአብሔር የተናገራችሁን፣ የሰጣችሁን፣ ያስያዛችሁን፣ ያስጨበጣችሁን ነገር የረሳችሁ፣ የተዋችሁ፣ የዘነጋችሁ ሰዎች ካላችሁ ትናንት የነበራችሁን ነገር ሁሉ እንደው እንደ ቀልድ እንደ ዋዛ የተዋችሁ ሰዎች ካላችሁ መልእክት አለኝ። እግዚአብሔር ያንን የጣላችሁትን ነገር አንሱ ይላችኋል። እግዚአብሔር ያንን የያዛችሁትን ነገር ተጠቀሙበት ይላችኋል። ቆይ እናንተዬ፣ እግዚአብሔር ቅባት የማባከን ፕሮግራም አለው እንዴ? አንዳንድ ሰው እኮ የሚገርም ጃይንት የሆነ ቅባት ተሸክሞ ሰፈር ለሰፈር መንደር ለመንደር ነው የሚል ከሰከሰው ከእነንትና ቤት ወደ እነንትና ቤት ከእነንትና ስፈር ወደ እነንትና ስፈር ዳጄ። ቅባት ያለበት ሰው አይንቀዠቀዥም። የእግዚአብሔር ፕሮግራም ያለበት ሰው አይንቀዠቀዥም። ዛሬ ለሆነ ሰው ነው መልእክት የምነግረው። አላውቅም ያ ሰው ማን እንደሆነ። ክብር ለኢየሱስ ይሁን። አሁን እኔ የምፈልገው አማኝ ምን አይነት አማኝ መሰላቸው? የተቀመጠበትን ምድረ በዳ አምኖና ተስማምቶ የሚኖር ሰው ሳይሆን ያለበትን ችግር በቃ ከዚህ ችግር አልወጣም ብሎ አምኖና ተስማምቶ ያለ ሰው ሳይሆን ዛሬ ነው የምፈልገው። ኖ ኖ ኖ፣ ምድረ በዳዋ አለ፣ አዎ አለ፣ ግን ይሄ ምድረ በዳ ይለመልማል የሚል ከፊቴ ያለው የሚታየኝ ሁሉ አለት ነው። አዎ አለት ነው አለ፣ ግን ውሃ ያፈልቃል የሚል የማይገፋ ችግር፣ ሌሎች እንኳ ቢተባበሩኝ የማልወጣው ጉዳይ ነው። አዎ አለ፣ ነገር ግን ያ ጉዳይ እያለ እግዚአብሔር ይችላል የሚል አንድ ሰው ይጩህና እግዚአብሔር ይችላል ይበለኝ። ድገሙና በለዋ፣ የመጨረሻ በለዋ። ታውቃላችሁ ሙሴን አንድ ሰው ሲለው ብድግ አድርጎ ነካ ሲያደረገው አለቱ ክፍል ውሃው ፍለቅ። ለሰዎቹ ብቻ እኮ አይደለም፣ ሰዎቹ ለከብቶቻቸው ሊያስበው አይደለም። ለራሳቸው እንኳን አስበው መፍትሄ ማግኘት አልቻሉም። ነገር ግን የእግዚአብሔር እጅ ሲመጣ ከነሱ ያለፈ ነገር መጣና እነርሱም ጉባኤው ምን አይደለም የሚለው ጉባኤ ካለ ብዙ ሕዝብ ነው እና ጉባኤውም ከብቶቻቸው ምን አሉ ዛሬ በጌታዬ በኢየሱስ ስም ከምንጩ ትጠጣላችሁ፣ ከምንጩ ትጠጣላችሁ። ይሄ ሁሉ የእግዚአብሔር ኅብረት አብሮነት፣ አብሮት ያለውን ሙሴን መጨረሻ ላይ ወደ ተስፋይቱ ምድር አትገባም ያለው እግዚአብሔር ምን አትልም? አትገባም። አትገባም ማለት ጭራሽ ጭራሽ አታየውም ማለት አይደለም እኮ፣ ታየው አለ፣ ግን አትገባም ማለት አምሮትን ቻለው አለው። በቃ እንደማረህ ይቀራል አለው። መልእክት አለኝ ሙሴ ለምንድን ነው እግዚአብሔር እንዲህ ያለው? ምንድን ነው ምክንያቱ? የቁጣው መንፈስ ውስጡ ላይ ተደብቆ የኖረ መንፈስ፣ መንፈሳዊ የሚመስል የነበረው ሲገለጥ ፋቀ፣ ፋቀ ሲደረግ ሙሴ ጋር ለካ የሆነ ችግር አለ፣ የሚያበሳጭ የሚያናድድ የሚያስቆጣ ቢሰራም እግዚአብሔር ይችላል፣ ባይሰራም እግዚአብሔር መብቱ ነው። ሙሴ ውስጥ ተደብቆ የኖረው ባህሪው ድንገት ተገለጠ። እናንተ እግዚአብሔርን እንደዚህ ፊት ለፊት ያየ ሰው አፍላፍ ያወራ ሰው፣ በስራው ባለቤት ላይ ሰው ይቆጣል። ጌታ መጣው ጸጋው ባለቤት አለው አይደል? ከፈለገ እግዚአብሔር በአንድ ጀንበር መውሰድ ይችላል። ከፈለገ ደግሞ እግዚአብሔር በአንድ ጀንበር በሁለት እጥፍ መመለስ ይችላል። ይሄ ቁጣው እግዚአብሔር የተስፋይቱን ምድር አስወረሳቸዋለሁ ያለውን እንዳይወርስ አደረገው። መልእክት አለኝ። አንዳንድ ሰዎች ከእግዚአብሔር ሀሳብ ከእግዚአብሔር ፕሮግራም ከእግዚአብሔር እቅድ ውጭ እየተንቀሳቀሳችሁ ያላችሁ፣ ለእናንተ በጎና መልካም የመሰላችሁ ምቾት የሰጣችሁ ነገር ጥሩ ስሜት እንዲሰማችሁ ያደረጋችሁ ነገር ምናልባት የእግዚአብሔር ጉዳይ ካልሆነ ከእግዚአብሔር ጉዳይ እንዳያጎላችሁ ተጠንቀቁ። ከሙሴ በኋላ የተፈጠረውን ሙሴ ባለበት አካባቢ ላይ በቤተ መቅደስ አካባቢ ላይ ሲዞር ሲሽከረከር የነበረውን ቤተ መቅደስ አካባቢ እማይጠፋ የነበረውን እያሱን አየው እግዚአብሔር ታውቃላችሁ ሙሴን አትገባም ብሎት እያሱን ግን ምንድን ያለው እግዚአብሔር ለአባቶቻችሁ የማልኩላችሁን ምድር ምን ትላላችሁ በጌታ በኢየሱስ ታውቃላችሁ የእግዚአብሔር ፕሮግራም ሊሰራ ሲመጣ ለመሰራት ካልተዘጋጃችሁ ያልፋችኋል አሁን ብዙ ሰው ትንቢት ጠግበዋል። ብዙ ሰው መገለጥን ሰምቷል፣ አይቷል። እግዚአብሔር በአንድም በሌላም ተናግሮታል። ይህ ሕዝብ ከሳሽ ስለሆነ ብቻ የሰማሁት አንድ ዓመት አራት ዓመት ስድስት ሰባት አስር ዓመት አስቆጠር የት አለ ይላል እንጂ እሱ ራሱ የት እንዳለ እርግጠኛ አይደለም። እርግጠኛ አይደለም። እግዚአብሔር ተናግሮ ያደርጋል። እግዚአብሔር ሲፈጥንም ሲዘገይም ትክክል ነው። ነው አይደለም? ትጠራጠራላችሁ? ነገር ግን ለነገሮቻችን መዘግየት አንዳንድ ጊዜ እኛ ራሳችን ኃላፊነት ልንወስድ ይገባል። ነገሮቹን በሌላ አካል ላይ ማላከክ ሳይሆን፣ መዘግየት ብቻ አይደለም ከናካቴው ሊቀር ይችላል። ከናካቴው ሊቀር ይችላል። ሙሴ ከሰማው የትንቢት ቃል ከሰማው ከእግዚአብሔር ድምፅ ከቀረ አንተ ከሙሴ አትበልጥም። ትገባለ ብሎ አትገባም ካለው ትወርሳለ ብሎ አቶርስም ካለው እኔ ከሙሴ አልበልጥም አልበልጥም። ኢቭን የተቀበላችሁት እንኳን እጃችሁ ላይ ያለ ነገር እንኳን ዋስትናችሁ እግዚአብሔር ካልሆነ በቀር ለያዛችሁት ነገር ምንም ዋስትና የላችሁ። ይሄ ወንድሜ እዚህ ወንበር ላይ አሁን እርግጠኛ ሆኖ ቁጭ ብሏል። ምን ብሎበት ተማምኖበት፣ ምን አይለኝም ብሎ አይጥለኝም ብሎ፣ አግኝታችሁኛል። ምን አይለኝም ብሎ አይጥለኝም ብሎ ቢጠራጠር ስጋት ቢኖረው ቢፈራ፣ መቆም ነው ምርጫው የሚሆነው፣ ወይም የተሻለ ወንበር መፈለግ። ግን እርግጠኛ ሆኖ ቁጭ ብሏል። አንዳንድ ሰዎች በእግዚአብሔር ላይ እርግጠኞች አይደሉ። ከተሳካ ተሳካ፣ ካልተሳካም የራሱ ጉዳይ። እንዲህ የሚባል ክርስትና የለም። እንዲህ አይነት እምነት የለም። መጽሐፍ ሲናገር አብርሃምም ይልና አመነ ይላል። ከዛ ጽድቅም ሆኖ ተቆጠረለት። አብርሃም ጸድቆ አይደለም ያመነው አምኖን ነው የጸደቀው። ና ለሆነ ሰው መልእክት አለኝ። እግዚአብሔር ዛሬ ምድረ በዳውን ሊያፈልቅለት ነው። እግዚአብሔር ዛሬ ተራራውን ሊንድለት ነው። እግዚአብሔር ዛሬ ጎዶሎን ሊሞላለት ነው። እግዚአብሔር ዛሬ ቀንበሩን ሊሰብርለት ነው። እግዚአብሔር ዛሬ በሽታውን ሊያራግፍለት ነው። ማን ነው ያመነ ሰው? ኦኬ የትላንትናው ነገር ትክክል አልነበረም፣ ግን ከዚህ በኋላ እኔም ትላንት በቆየው በዘገየው ነገር በተበላሸው በደከምኩበት ጉዳይ ተቆጥቼ ነበር፣ አጉረምርሜ ነበር፣ ተናግሬ ነበር። ለካ ልክ አይደለሁም። ከዚህ በኋላ ግን እግዚአብሔር ያለው ሁሉ በእኔ ላይ ይሆናል ብሎ እርግጠኛ የሚሆን ሰው ማን ነው? ለዛ ሰው ነው መጸልይለት። ዛሬ እርግጠኞች ናቸው ወይ? እርግጠኞች ናቸው ወይ? እርግጠኞች ናቸው ወይ? እንግዲያውስ በጌታ በኢየሱስም እኔ እንደ እግዚአብሔር ቃል ተናገርኩ። ምድረ በዳችሁ አሁን ምንጭ ይፍለቅ። ምንጭ ፍለቅ፣ ምንጭ ፍለቅ፣ ምንጭ ፍለቅ፣ ምንጭ ፍለቅላችሁ። እንደ ታናሽ ወንድማችሁም እንደ ታላቅ ወንድማችሁም እንደ እግዚአብሔርም ሰው ልምከራችሁ፣ ካላችሁበት ከየትኛውም ሁኔታ ተመለሱ። እንደ ሙሴ ግግም አትበሉ። ምን ልስ በሉ። እግዚአብሔር ስትመለሱ የሚመለስ አምላክ ነው። ስትጠብቁት ደግሞ ያስጠበቃችሁና ነገር ማድረግ የሚችል አምላክ ነው። ዛሬ እንደዚህ ይሆናል። እግዚአብሔር ምንጭሽን ያፈልቀዋል። ሰላም፣ እግዚአብሔር ምንጫችሁን ያፈልቀዋል። በቃ በቃ ሰምቻለሁ ተናገር ብሎኛል። ተናገር ያለው እግዚአብሔር ምንጭሽን ያፈልቀዋል።